ሰላም እንድትፈጥሩ ነው የፈለገው። ከማን ጋር ከሁሉ ሁላችሁም ሰላም እንድትሆኑ ነው የምፈልገው። ከሃይሚ ጋር እኮ ሰላም ነው። ከሃይሚ ሃይሚ አንዴ፣ ሃይሚና ብሩኬ ነው ሰላም መፍጠር ያለባቸው። አንተና ሶስት ናችሁ ሰላም መፍጠር። አያገባኝም እንዴ፣ በቃ ስለ ብሩክና ስለ ሶስት አያገባኝም። አሁን ብሩኬና ሃይሚ እንዲለያዩ ትፈልጋለህ? ያሳለፍነው ነገር ብዬሽ ማለት ነው። ብዙ ነገር ዝም እያልኩሽ ነው ያለሁት። ትናንትና ማፍሽን ስትከፍቺ ዝም ያልኩት ሶስት፣ የምር ማለት ነው የምታወሪኝ። በትን ነገር አስተካክይ። ነገር የሚቆሰቁሱ ሶሲና ብሩክ ናቸው። ፈልገው አልነው ይሄንን ነገር እንዲለያዩ ሰላም እንዲሆኑ አልፈለክም? ነው እሺ፣ እሷ ይምጣም ተለይ። ለምንድነው ለምንድነው የምትጠረው? እዚህ ጋር ለምንድነው የምትጠረው? ነገር ብሩክና ሀይሚ አንድ እንዲሆኑ ከእኔ ጋር ያለን ነገር ተቃለ አይደለ? በቃ ሁሌ እንዲህ ነው። ሁሉ ጊዜ በጣም ለመንኩሽ እናት ይተሙ ታገዝኩሽ ሁሉ ጊዜ ማለት ነው ምን ማለት ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን ዛሬ በሰላም መጥቻለሁ ሰላም ይፈጠራል በሚል ለማስማማት እንዲስማሙ ስለምፈልግ ዛሬ ሁሉንም ጠርቼ ላወራቸው በአዲስ ነገር አዲስ ነገር ለመፍጠር እስከ ዛሬ እየተፈጠረ ያለው ነገር አይታችኋል። በጣም የሚደብር በጣም ከነሱ የማይጠበቅ ነገር ነበር እየተደረገ የነበረው። ይደብራል። ብሩክም ሀይሚም እያደረጉት የነበረው ነገር ብቻ እኔ እንጃ ለምን እንደነበረ አላቅም። ሁለቱም ምን አይነት ችግር ውስጥ እንደገቡ ምን አይነት መንፈስ ውስጣቸው ላይ እንደገባ አላቅም። ዳኒም ሶሲም ሁለቱን ለማስማማት ምንም እያደረጉ አይደለም። ይባስ ብሎ ደግሞ ሁለቱም እየተስማሙ አይደለም። ሶሲም ዳኒም ሁለቱም ሊስማሙ አልቻሉም። ምንም ብናደርግ፣ እኛ ብዙ ሞከርን፣ ብዙ ጣርን። ሁለቱም እየተስማሙ አይደለም። ይባስ ብሎም ደግሞ በነሱ ባለመስማማት ብሩክና ሃይሚም ሌላ ችግር ውስጥ እየገቡ ነው ያሉት። እያያችሁ ነው፣ እኛም እያየን ነው። የቻልነውን ያክል እየጣረን ነበረ እና ዛሬ በቃ በጣም መደረግ የሌለበትን ነገር አድርጌ ምንም ነገር ይፈጠር ብዬ ወስኜ፣ ሁሉንም አንድ ላይ የአራቱንም ጠርቼ በቻልኩት አቅም ማድረግ የምችለውን ነገር ለማድረግ ዛሬ መጥቻለሁ እና ከፈጣሪ ጋር ከተሳካልኝ ሰላም ለማውረድ ነው የመጣሁትኝ። ሶሲም ዳኒም፣ ሁለቱ ተስማምተው ሀይሚና ብሩክም ተስማምተው አንድ እንዲሆኑ ስለምፈልግ የእናንተን ፍላጎት ያ ስለሆነ በቻልኩት አቅም ያንን ለማድረግ ነው የመጣሁት እና ሁላችሁም ይሄን ቪዲዮ ታዩታላችሁ። ብሩክም፣ ሀይሚ፣ ዳኒም፣ ሶሲም እና ምን ላደርግ ነው እቃ መስማማት እንዳለባቸው ልነግራቸው ነው። አንድ እንደ ሽማግሌም ሆኜ ላስታረቃቸው ከተጣሉ ምናልባት ተናደውም ሊሆን ይችላል። ዳኒ በብሩክ ተናዶበት ሊሆን ይችላል እና ያንን ንዴቱን አረጋግቶ ሰላም መፍጠር እንዳለበት ልነግረው ነው የምፈልገው። ቢችል ተረጋግቶ እሱም ሀይሚንም ብሩክንም አንድ ቢያደርግልኝ እኔ ደስ ይለኛል፣ እናንተም ደስ ይላችኋል። ከህይወታቸው እንዲወጡ እፈልጋለሁ። እንዲህ እንዲሆኑ ማናችንም አንፈልግም። ብሩክና ሃይሚ እንደዚህ አልፈልግሽም፣ ስለአንተ አይመለከተኝም፣ ስለአንቺ አይመለከተኝም እየተባባሉ ሁሌ እንዲህ እንዲዘልቁ አልፈልግም። በጣም ነው የሚደብረው እንዲህ መባባላቸው፣ በጣም ይደብራል። ከነሱ አይጠበቅም። እና በቻልኩት አቅም ያንን ለማስተካከል ነው የመጣሁት። ይስተካከላል የሚል ተስፋም አለኝ። እናንተም ተስፋችሁ ነው። በቻላችሁ ታውቅም እናንተም እንደውም ጻሎት አድርጉላቸው እያልኩ ነበርም። ትናንትም ያው ብዙ ስንል ነበር። አይቤኪ ስምሪም ሆነን አውርተናል። ያው የቻልነውን ያክል እየሞከርን ነው። ሁሌ አዳዲስ ነገር ካለ እየመጣን እያወራናችሁ ነው እና ዛሬም አዲስ ነገር ይኖራል የሚል ተስፋ አለኝ። ሌላው እንትን ባይሄዱብኝ ሌላ ችግር ውስጥ ባይገቡብኝ በሰላም ቢፈቱት ይሄን ችግራቸውን ደስ ይለኛል። እናንተም ደስ ይላቸዋል ብዬ ተስፋ አደርጋለሁ እና ጠርቻቸው አለው አራቱንም፣ አራቱንም ጠርቼ መደረግ ያለበትን ነገር እንዲያደርጉ ስለምፈልግ መሆን ያለበት ነገር ነው። ዳኒም ከሶሲ ጋር መጣላት የለባትም እንደዚህ አይነት ሰጣ ገባ ውስጥም መግባት የለባቸውም ብዙ ነገር ነው ሀሳባቸው። ከዛ በፊት ቪዲያቸው ላይ ሽማግሌ ምናምን ምናምን እየተባባሉ ብዙ ላይፍ ያሳለፉ ሰዎች ናቸው። በጣም ብዙ አመት በጓደኛነት የቆዩ ናቸው እና ያንን ሰላማቸው መመለስ ነው ያለባቸው እነሱ የነሱ ሰላም ጠፍቶ የብሩክና ሀይሚም ሰላም እንዲጠፋ አንፈልግም። ከቻሉ እነሱም ተስማምተው አንድ እንዲሆኑ ነው የምንፈልገው እና ያው ይስተካከላል የሚል ተስፋ አለኝ። ማድረግ ያለብንን ነገር እናደርጋለን። ከፈጣሪ ጋር ይመጣሉ ሁሉም እና ሲመጡ ሁሉንም ነገር እናንተ ፊት አወራችኋለው። ብቻ ከፈጣሪ ጋር ይስተካከል የሚል ተስፋ አለኝ። እናንተም እንዲስተካከል ትፈልጋላችሁ፣ ይስተካከላል። እና በመጨረሻ ምንላለው፣ ዳኒም ቢሆን ሶሲም ብትሆን ህይወታችሁን አስተካክላችሁ ወደ ራሳችሁ ህይወት መመለስ ነው ያለባችሁ። ቢስተካከል ደስ ይለኛል። እኔም መጥቷል። ዳኒ ዳኒ ቡስ ዴኒ ዴኒ ሰላም ነው። ካሜራ ግን በዛ። አዎ፣ ያው ስራ ሳረጋችሁ ዝም ብላችሁ ትቀርጹናላችሁ። ዛሬ ደግሞ ምንድን ነው? አዎ፣ ዛሬ ቪዲዮውም ሰራ ይቻላል፣ ከጓደኛ ጋር ግን ያው ባለ ማወቅና ባለ ማድረግ ስለሆነ እኔ ያው ረዳዶ እረዳለሁ ነገሮችን ፊክታርጌ የምትቻለ ዛሬ አራዳልች ወይ ዳኒ? አልተረዳህም። እኛ በመጥፎ አስበን አደለም። በመጥፎ ባስበን አልመጣም ነበር። በመጥፎ አላሰብኩትም። እኛም እየሰራን የነበረው ያን በእናንተ በተረዳችሁበት መንገድ ነው። ልክ አደለ ነው ጋር እኮ እናንተ ልንጨቃጨቅ ነው ማለት ነው። አይ ጭቅጭቅ አደለም። እኔ አሁን ዛሬ ለጭቅጭቅ አደለም እየተደረገ ያለው ነገር ልክ ነው ላንተ? እኔ ጋር ያለውን ነገር ስላላስረዳውን እናንተ ተገናኝተን አንተ እንደዛ ማለት ኖርማል። አይ ልክ ነው። ቆይ እስከ ዛሬ እየተደረገ ያለው ነገር ላንተ ልክ ነው? ልክማ አይደለም እንዴ! በጣም እኮ የማይሆን ነገር ውስጥ እየገባችሁ ነው። ልክ አይደለም፣ ልክ እኮ አይደለም። ግን የነገሩ እስቴፕ አሁን ለምሳሌ አሁን አንተ እንደዛ ስትል ነገሮቹን የጠነሱት ሰዎች ሜንሽን አድርገህ ነው ማለት ያለበት ገብቶሃል። አሁን እኮ በመጀመሪያ ፕራንክ ነበር ሶሲና ብሩኬ ያደረጉት፣ በመጀመሪያ ቪዲዮ ደቅ ነው ፕራንክን የሰሯችሁ አይደል? አሁን ያ ትንሽዬ ነገር እስከ ዛሬ እየዋለ እያደረ በጣም እሺ፣ ጥያቄ ልጠይቀህ። አንተ ፍቅረኛ አለች፣ ለምሳሌ ፍቅረኛ ነው ሊኖር ይችላል። ፍቅረኛ ከሌላ ሰው ጋር ሄዳ ፕራንክ ነው በሚል ቪዲዮ ተሰርቶ አልጋ ውስጥ እንደዚህ ሊሳሳማ አክሰፕት ማድረግ አለብኝ? ፕራንክ ነው አይደለም። እሺ፣ አንድ ጥያቄ ደግሞ እኔ ላንተ ልጠይቅ። እሺ፣ አንተም ያንን ፕራንክ አድርገኸዋል አይደል ወይ ጓደኞች ያሉ በሚል ምክንያት ነው ያንን ነገር የተውከው። እና እሱም ብሩክ ያደረገው ትክክል ፕራንክ ነው ብሎ ጀምሮ እኮ ነው እኮ እኔሽ እኔ መቆጣት ሪያክት ማድረግ አለበት መናደድ ነበረብህ። ግን ነገሩ ደግሞ እንደዚህ መስፋት አልነበረበትም። መስፋት አልነበረበትም። ይሁን እንጂ ግን መናደድ አለብኝ። መናደድ ተናድሃል። ግን ይሄ ሁሉ ስቴፕ አሁን ላይ ይኸውልህ፣ ያቺ ያንተ ትንሽ ይሄ መናደድ ብዙ ችግር እየፈጠረ ብሩክ ብሩክና ሀይሚን እያለያያቸው ነው። ይባስ ብሎ ደግሞ አንተም ከህይወትህ እየወጣ ነው። ከሶሲ ጋር እየተለያየ ነው። እሷን ቷት አስፈላጊኝ ትናንትና የተናገረችው ነገር ሰምታል አይደለ? እኮ አሁን ይሄን ነገር ከኪን እያከክኩ ምናምን አለች። ማለት እኮ አሁን ይሄ ሁሉ ነገር እየተፈጠረ ያለው ሁላችሁም ባለመረጋጋታችሁ ነው። እንድትረጋጉ ስለፈለግኩ ነው። አሁን አንተ ያልተረዳኸኝ ነገር እኮ አለ። እይ ሶሲ እያየሁ ነው፣ እና ያለችው ነገር ትክክል ነው። ከኪን ከአንተ ጋር እስካሁን ድረስ ከኪን ከሱ ጋር ምናምን ነገር ማከክ ማነው? አሁን እንዲህ እንዲህ እንዲፈጠር ያደረገው ምንድን ነው? እሺ፣ አሁን ምን ላድርግ? ምን ላድርግ? ይህንን አድርግ በለኝ። እኔ ሰላም እንድትፈጥሩ ነው የፈለኩት። ከሁሉ ሁላችሁም ሰላም እንድትሆኑ ነው የምፈልገው። ከሃይሚ ጋር እኮ ሰላም ነኝ። ከሃይሚ ሃይሚ አንዴ ሃይሚና ብሩኬ ነው ሰላም መፍጠር ያለባችሁ። አንተና ሶስቴናችሁ ሰላም መፍጠር ያለባችሁ። ሲያገባኝ እንዴ፣ በቃ ስለ ብሩክና ስለ ሶስቱ። አሁን ብሩኬና ሃይሚ እንዲለያዩ ትፈልጋለህ? እኔ ስለነሱ አይ፣ እኔ አሁን እያወሩ ያሉት ያው እንደሱ አይነት ነገር ውስጥ አትግባብኝ። እኔ የሚያገባኝ ነገር የለም። እኮ አሁን እኛ ደግሞ የሚያገባ እኔ አሁን አግብቶኝ የመጣሁት የብሩኬና የሀይሚ ነገር አስጨንቆኝ፣ የሶሲና የአንተ ነገር አስጨንቆኝ ነው የመጣሁት። አደል አሁን ሪስፔክት አድርጌ ነው የመጣሁት። አንተ ትልቅ ቦታ ላይ ለአንተ፣ ኢቨን እንደዛ ተናግረ ዳንኤል ምናምን ብለ ስሜን ሜንሽን አድርገ ጓደኛ ጋር ይሄ ለምን እንደዚህ አልክ ምናምን አላልኩም ስልክ ሳወራ መንገድ ትክክል አደለም። ገብቶሃል አደለ። እሷ አመሰግናለሁ እንዴንሽ፣ ሰላም ነው። እኔ ሶሲ፣ አንድ ነገር ላወራችሁ ነበር የጠራችሁ። አሁን ሌላ ጭቅጭቅ ወሬ እንድታወራው አልፈልግም። እ እንድትጨቃጨቁ አይደለም የጠራችሁ፣ ሰላም እንድትፈጥሩ ነው የጠራችሁ። አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። እና አክብራችሁኝ እንድትጨቃጨቁ አልፈልግም። ዛሬ ሰላም ለማውረድ ነው የመጣሁት። ሁለታችሁም ሰላም ፈጥራችሁ ብሩክና ሃይሜንም ሰላም እንድታደርጉልኝ ስለፈለኩ ነው የመጣሁት። የሚቻላችሁን በቻላችሁ ታቅም ይሄንን አድርጉ። ለምን ትሄዳለህ ዳኒ? ብሩክንም ሃይሜንም ጠርቻችኋለሁ። ለምን ሶሲ ሶሲ፣ አንዴ ቆይ

አንዴ ቆይ ሶሲ በቃ አንዴ አንዴ፣ እሺ ተረጋጉና፣ ሁለታችሁም ቆም ብላችሁ አስቡ። ላሳለፍነው ነገር ብዬ ማለት ነው። ብዙ ነገር ዝም እያልኩሽ ነው ያለሁት፣ የምር ማለት ነው። የምታወሪበትን ነገር አስተካኪ እኮ። እውነታውን የተናገርሽው ችግር የለውም። አሁን እኔ እንድትሆን እኮ አይደለም የጠራኋችሁ። በጣም ድራማ አለበት። እኔ ምንም

ከአንድ ጥያቄ በቃ ለምን ትሄዳለህ? ሃይሚንም ብሩኬንም ጠርቻችኋለሁ። ሃይሚን ትመጣለች። ስላልኬን የቆየሁት እኮ ሃይሚን ብሩኬን የሚመጣሉት። ሶሲ በጌታ አንዴ ቆይ። በረጋብ ነው የምትመጣው። ሙር ነው የምትይዘው። ጉሴ በእናትህ ደግ አደረኩኝ። እሰይ ተረጋጉ። እስኪ በጌታ እንዴ ችግራችን ብንፈታ የተሻለ። አሁን እዚህ አተናነቀኝ። ብሩክራት ትምጣ ብለው ሀይሚ የምትምጣ ከሆነ ሀይሚ ትምጣ፣ ሶሲ ትሂድ ከሀይሚ ጋር እና ተረጋጋ። ነገር የሚቆሰቁሱት ሶሲ እና ብሩክ ናቸው ሲጀምር ማለት ነው። ስለዚህ ማን ነው እያወራሁ ከመጣሁ ጀምሮ አን ዛሬ ያው ለሰላም ጠርቻቸው ሁለቱ ሊስማሙልኝ አልቻለውም። ጭቅጭቅ ላይ ናቸው አሁን እና ይህ ጭቅጭቅ ደግሞ እየዋለ እያደረ በጣም የማይሆን ነገር ውስጥ እየገቡ ነው። ሁለቱም ችግር ውስጥ ናቸው። እንዴ እንዴ ትቼዋለሁ። እንዴ እናንተ ሰላም ስትሆኑ ነው እነሱም ሰላም ሊሆኑ የሚችለው። ሰላም ሆኜ ተውኩት። በቃ እንደፈለገ ይሁን ይዝለል። ምን አገባኝ

እኔ እኔ ማልፈልኩ ማይ ማልፈልገችው ማርላ ትጥረው አለመፈለግ እኮ አይደለም እንዴ? እኔ ደሞ ከዚህ ጋር ጋር ያገኛችሁ ብሩክን፣ ስማኝ እኔ አሁን ብሩክን ችግሩ እንዲፈታ ትፈልጉ እናንተ? ምንድን ነው የፈታችሁት እስካሁን? እኮ ጭቅጭቅ ላይ ናችሁ። ትፈልጋላችሁ ነው ሀይሚ እንደተማረ ሰው በስነ ስርዓት አውርተን በቃ ተለያይተናል። ገባህ? አሁን እዚህ ጋር በዚህ ተራ ነገር ተለያይተናል ይባላል። ሀይሚ አይደብረም? በጣም ነገር ነገር ነው እንዲለያዩ ሰላም እንዲሆኑ አልፈለክም? ነው እሺ እሷ ይምጣም። ለምንድን ነው የምታረው? እዚህ ጋር ለምንድን ነው ልንነገር? ብሩክ እና ሀይሚ አንድ እንዲሆኑ ከእኔ ጋር ልንነገር? ታውቃለህ አይደለ እንዴ። እኔ እያለሁ ማምን ሊፈጥር ይችላል? እን አክብሮኝ እኮ ነው ጠርቼዋለሁ። ነገር እያለሁ ይመጣል። በቃ ለሀይሚ የሚያስጨንቃታል። በቃ ምንድን ነው የሚያስጨንቃት? ጓደኛው እኮ ነች እንዴ! እኔ እነሱን ለማስማማት ነው የመጣሁት። እናንተማ አንድ እንድትሆኑ ሰላም እንድትሆኑ ነው የምትፈልገው። ለምንድን ነው የምትሄጂው ሀይሚ? ይሄ ችግር እኮ መፈታት አለበት። ለመጣ እንዲህ ከቆየሁ አሁን ሌላ ችግር ነው የሚፈጥረው። እርግጠኛ ነኝ፣ ድጋሜ ካልተማታው ነው የሚለው ፍጽ። እስከ ዛሬ ራሱ ዝም ያልኩት ጌታን ከነገ ዛሬ ይሻላል ይስተካከላሉ የሚል ተስፋ ነበረኝ። ግን እየባሰ ነው ለሄኝ ነገሩ ዛሬ አንድ ነገር ነው ለማለት ቢሞክር፣ ዳኒ በጌታ ነገር ያክል ልብህን ንጹህ አድርገው። በቃ ችግሩን ለመፍታት ከሆነ ይፈታ። ሁላችሁም ልባችሁን ንጹህ አድርጉና ለመፍታት ከቻላችሁ መፍታት ተቻላችሁ። አይ ዳኒ ከዚህ በኋላ ልነግረው የምፈልገው በብርኬ ጉዳይ ምንም አያገባኝም። ለምንድን ነው ታውቃለህ? ባለፈውን ቤተ ስለመጣው ሌላ ችግር ተፈጠረ። በሌላ ነገር ነው ያሰበው ምናምን። እሱ ችግር የለውም፣ ለሚያስበው ነገር ያስብ። ግን ከዚህ በኋላ ስለሱ ጉዳይ አያገባኝም ብዬ እኔ ራሴን ነፃ ወጥቻለሁ። እና አንተም ቢሆን ለኔ ብለህ ምናምን ምንም ችግር ውስጥ እንድትገባው አልፈልግም። በቃ ይሄንን አሁን እኔ ፍሪደም የመስጠትሽ ለኔ ደስ ብሎኛል። በቃ እንዴ አሁን በቃ እንዲህ ነው በቃ ወሳሰናችሁ ነው ያልኩት። ያንቺ ያር ላንቺ አይደለም በሌላ ያሰብኩት። እንዴት እንዴት ነው የሚያደርግህ? ቴንክ ዩ ምናምን ነገር እሺ። እና ቴንክ ዩ ስላለኝ ተናደሽ ነው? አዎ አይደለም። እንዴት ነው እንዴት ነው? አሁን እኮ ግራ ገብቶኛል። ምንድን ነው ወይኔ? ምን አንዳችሁ እንኳን ከአንዳችሁ ተሻሉ። እና በቃ እሺ ይቅርታ ተባባሉ። ትናንት ፈተን ጨርሰን ሄጃለሁ። አይ እኔ ምን ሆነሽ ነው እንደዛ የሚያደርግሽ? ሁሌ እኮ እኔ ልክ አድርግ። ምን ሆነሽ ነው እንደዛ የሚያደርግ? አሁን ተላ ምን እንደዛ የሚያስደርግ ነገር አለ? አይቶ ተላይተን አውርተን ምናምን ፈተና ጨርሰን የሄድነው እህ ሁለታችንም ዴት ላይ ነበር መገናኘታችን። በቃ ጥሩ መስሎ ስላልታየኝ ነው። ምክንያቱም ፈተን የጨርሰን ነው አውርተን የሄድነው። አንቺ ልክ ነሽ በመሰለሽ መሄድ ይቻላል። አረ በጌታ ተው፣ አሁንም ጭቅጭቅ ነው። እኔ እኮ ላይ ሰላም ነው የጠራሁቸው አይደል ለምንድነው አክብራችሁ? እሺ እኔ ምንም በማላውቀው ኖርማል፣ ሶሲ ጠርታኝ እሷ እንደምመጣ አላውቅም ቆንኩኝ። ልክ እንደመጣች ነው ጭቅጭቅ የጀመረች ጠራ ሰላም ፈላጊ ማነው? ዝም ብለህ ካየኸው አንደኛ ነው ነገር አለ አቃጣሪ በቃ ድሮ ልጅ እያለን የረባሽ ስም ጽፈ የምንሰጠው ነገር ልክ እንደዛ ነው። እየሆነ ያሉ እኔ ሰላም ነኝ ምናምን፣ እነሱ ናቸው። በናሽ ትርፍ ነገር አታወሪ። ሲጀመር ትናንትና ሌላው ትርፍ ወሬ ስታወሪ ነበር። ከሀይሚ ጋ ያለን ችግር እንድትፈታ ነው እሺ፣ ደውላለሁ እኮ ሲጀመር፣ ለሰው ራሱ ክብር የለውም። አሁን እዚህ ጋር እያወራን ነዋ። ስልክ ማውራት ምን ማለት ነው? ሲሬስ ጉዳይ ነው የጠራ ነገሮች፣ ዝናብ ላይ ነና ያለ ነው። የሚቆይ ነገር ሌላ ነው። ነገር በቃ ነገር አለ። ሳይለንት እኮ ነው

ዝም በይ። በቃ ከልክ አትለፊ። ያከበርኩሽ። እሺ፣ አንተ ለምንድን ነው የጠራኝ? ለዚህ ነው በቃ። ሁሌ እንዲህ ነው

በቃ ይሄዱ። እነሱ ምንድን ነው እኔ እና እሷ ሌላ ነገር ነው የምትፈልጉት? ምን ሁለታችሁም ለምን

ምን አስተናገኝ? እኔ አሁን ተረጋግታችሁ ስለ ችግራችሁን እንድትፈቱ ፈልጌ ነው የጠራኋችሁ እንድትጣሉ እንድትጨቃጨቁ አይደለም። እነሱ ስበብ አያልቅም። በጣም ብዙ ስበብ ነው ያለባቸው። እኔ ነኝ። ዝም በይ ዝም በይ። አዎ አንቺ ነሽ። በቃ አልፈልግም፣ እኔ አልፈልግም። ዞሬ በቃ ተነማማክቱ። ገና ከመምጣቴ በጣም ብዙ ገና ከመምጣቴ

ችግራችን ፍቱ። በቃ አሁን ውስጥ አትጋቡ። ስልክ እያወራት ነው። ዝናብ ለኛ ለጠርተ ነው የምትለው። አሁን አንተ ተረጋጋሽ እኔ አሁን ሁሌ እንዴት ነው መቀጠል የምትፈልገው? ታገስኩሽ ወካይ ሰላም አትፈልገውም። አይ ነው ትናንት እኮ ትተኸኝ ስለሄድክ ነው እኮ። በቃ እና አሁንም ታግሼሽ ነበር። በቃ እንኳን ታገስከኝ። በጣም ትዕግስተኛ ነኝ። የሆነ ነገር ታነሳ እዛ፣ የዛሬ ዓመት ያደረገውን ነገር ታወራለች

አይደለም አሁን ቆይ፣ ምንድን ነው ፍላጎታችሁ? ምን ነገር ነው? አልከፈትኩም። ቆይ መስመርን አልዘለልኩም። በጣም ጥጋበኛ በጌታ ተረጋጊ። አንተ እንዴት ነው በዚህ ልክ አንተ እኮ ነው ስንት ብዙ ነገር ያደረገኝ ታውቃለህ፣ አይደል ሶሲ? አሁን እኔ ለጸብ እኮ አይደለም የምጠራቸው። አሁን ሁላችሁንም እያገናገልኩ አልችለውም። ወይኔ በስራ ምንድን ነው? አንተ ከእኔ ማሳማ ደበራችሁ ምንድን ነው ከኔት አይኔን ጋር መጣህ ለአንተ ጉዳይ መምጣት ደበረ ቤት መምጣት መጠየቁ አንተ ሰጠይቀኝ እሷ መጠየቁ ደበረ ምን ማለት ነው